አርቲስት ሰለሞን ቦጋለ ስለ ሆስፒታሉ ግንባታን በማስመልከት ሰሞኑን በማህበራዊ ሚዲያ ላይ እሱ ላይ የተነሱት ጉዳዮችን በማስመልከት ምላሽ ሰጥቷል። አርቲስት ሰለሞን ቦጋለ ስለ ህብረት ለበጎ ሆስፒታል ግንባታ ገንዘብ አስተዳደር ግልጽነት ሰጠ። ወደ ጊዜ የምገባበት ምንም አሰራር የለም ያለው አርቲስቱ የሆስፒታሉ ማስገንቢያ ገንዘብ በንግድ ባንክ አካውንት የሚገኝ ሲሆን መንግስት በየአመቱ ኦዲት እያደረገ እንደሆነ አርቲስቱ አረጋግቷል። አው ሆስፒታሉም ይገነባል እንችላለን በማለት የመተማመን መልእክቱን አስተላልፏል። ጠቅላላ ወጪ ለሆስፒታሉ ግንባታ የሚፈጀው ጠቅላላ ገንዘብ ስድስት ቢሊዮን የኢትዮጵያ ብር እንደሆነ ይታወቃል። ሙሉን ቃል ምልልስ በኢትዮጵያ ሊንክ ኢትዮፒካ ሊንክ ላይ እንዳስቀመጠ ጨምሮም ነው የወጡት መረጃዎች የሚያስመልክቱት ማለት የሚያሳዩት በዛ ዙሪያ እንግዲህ አርቲስቱ ሰሞኑን አንዳንድ ነገሮች እርሱ ላይ ስነሱ ነበረ። ቅሬታዎች ሆስፒታሉ ግንባታ ወጪውን የተደረሰ የተደረገ በማለትም በርካቶቹ አንዳንዶቹ ጥያቄዎችን ሲያነሱ ነበረ። በዛ ዙሪያ ነው እንግዲህ አርቲስት ሰለሞን ቦጋለ ምላሽ የሰጠው። አርቲስት ሰለሞን ቦጋለ እንግዲህ በዚህ ዙሪያ ሰው ይሄ እንዳገረደው ከምታክም እዚህ ለምን አይታክም በሚሉ ዙሪያ ያነግ ለመቅረፍ እንደሆነ ተናግሯል። ሚኬታ ቦርምፎን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ ግኙ። ሰላም ቆዩልኝ።